ስልካችን ላይ አብሮ የመጣ በጣም ጠቃሚ እና አስፈላጊ ሁልጊዜ ልንጠቀምበት የሚገባት አንድ ስልካችን ላይ ያለ አንድ ብቻራለ ማለት ነው። ይሄም ደግሞ ዲስታንስ ነው። የዓይናችን እና የስልካችን ዲስታንስ እና የስልካችን ዲስታንስ ኮንትሮል የምናደርግበት ነው። ይህ ፊውቸር ብዙ ሰው ማለት ነው አይጠቀመውም፣ ለምንደሆነ አላቀም። ስልካችን ላይ ማለት ነው ምን ያህል ጊዜ እናጠፋለን። ኢሜይል እናደርግ ይሆናል፣ ቪዲዮ እየቀረጽን ሊሆን ይችላል። በተለይ ደግሞ በአሁኑ ሰዓት ላይ ላይቭ ላይ ሊሆንን ሊሆን ይችላል። አንዳንድ ነገሮች እያነበብን እያጠናን ሊሆን ይችላል። ብዙን ጊዜ ብዙ ሰዎች ያሉ እኔንም ጨምሮ ማለት ነው፣ በፊት ማለት ነው ስልኬን በጣም ምን ያህል ርቀት ከዓይኔ እንደሚያስፈልገው ራሱ አላውቅም። ስልኬ ላይ በጣም ዓይኔን ቅርብ አድርጌ ነበር የምጠቀመውና ብዙን ጊዜ አንዳንዴ ራሴን ያመኛል። አንዳንዴ ደግሞ በቃ አይኔ በጣም ጧለ ስነሳ እዚ ጋር ጠቁሮ አብጦ ለአንዳንዴ የማገኝበት ጊዜ አለ ማለት ነው። ምክንያቱም የስልኬ ላይ ያለው ብርሃን እና ስልኬ ላይ ያለው ላይት ወይም ለስልኬ ምን ያህል ከአይኔ ጋር ርቀት ማድረግ እንዳለብኝ አላቅም ማለት ነው። ለዛ ነው እና ዛሬ እሱ እንዴት አድርጋችሁ በቀላሉ አይናችሁን ፕሮቴክት እንደምታረጉ አሳያችኋለሁ ማለት ነው። ይሄ አዚ ስታይል ነው። እኔ ደግሞ እኔ ደግሞ አዚ ይባላለሁ። እንኳን በሰላም ወደ ቻናል የመጣችሁ ማለት ነው አዲስ ከሆናችሁ ቤተሰቡን፣ ነባሮች ደግሞ በጣም ጠቃሚ ቪዲዮዎችን ስለምሰራና እዚጋ ስለማስቀመጥ እሱ እንደተከታተሉ ጋብዛችኋለሁ ማለት ነው። ዛሬ አንድ ፊውቸር አለ ስልካችን ላይ ግን አንጠቀም። እሱ ፊውቸር ስሙ ስክሪን ዲስታንስ ይባላል። ስክሪን ዲስታንስ ማለት ነው አይናችን ከስልካችን ምን ያህል ርቀት መሆን እንዳለበት እና ስልካችንን በምንጠቀምበት ሰት ሳናቀው እየቆየን እየቆየን ወደ አይናችን ስልካችን በምናስጠጋበት ሰዓት ምልክት ይሰጠናል ማለት ነው። በዛ ሰት ያው እናስተውልና ወደኋላችን እንድናስጠጋ ይጠቅመናል ማለት ነው። ይሄ ፊውቸር ማለት ነው። ብዙን ጊዜ ስልካ እንግዲህ በስልክ አይን እንግዲህ በጨረር በፀሐይ በተለያዩ ነገሮች በኮምፒውተር ብርሃኖች ይጎዳል ማለት ነው። ኮምፒውተሮችን ምናምን ስንጠቀም ብዙ ጊዜ ላይቱ ከባድ ስለሆነ አንዳንድ ጊዜ በመነፅር መጠቀም ራሱ በጣም አስፈላጊ ነው ማለት ነው። ስልካችን ስንጠቀም ሁሉ ጊዜም ለእሱ ለሱ መነፅር ማድረግ ላያስፈልግ ይችላል። ግን ስልካችን አብሮ የተሰራ ዲስታንስ ፊውቸር ስላለ እሱን ኦን እንድታደርጉት ሁሉ ጊዜም እመክራቸዋል ነው ማለት ነው። ህፃናቶችም ደግሞ በዚህ ሰዓት ስልካቸውን በሚጠቀሙበት ሰዓት አይፓዶችን ጌም በሚጫወቱበት ሰዓት አንዳንድ ነገሮችን በሚያደርጉበት ሰዓት የቤተሰብ ስልክ እየተጠቀሙ ጌም በሚጫወቱበት ሰዓት የነሱንም ደግሞ ሁል ጊዜም ኦን ማድረጋችሁ እንዳትረሱ። በርሊ ኤጅ በልጅነታቸው አይናቸው ማለት ነው እንዳይጎዳ ማለት ነው። አይናችንን ከብዙ ነገር መከባከብ አለብን ማለት ነው። ዘመኑ የቴክኖሎጂና የሶሻል ሚዲያ ጊዜ ስለሆነ ብዙ ሰው መጠቀም ይፈልጋል። እየተጠቀምን ግን ራሳችንም እየጠበቅን ቢሆን አሪፍ ነው ማለት ነው። ከአይናችን እና ከስልካችን መካከል መኖር ያለበት ዲስታንስ 12 ኢንጅ ወይንም ደግሞ 30 ሴንቲሜትር ነው። ሁል ጊዜ ርቀት ማድረግ ያለብን ማለት ነው። ይህንን ርቀት ካረገን አይናችን ብዙን ጊዜ ከስልካችን ጋር በጣም ብርሃኑ ጨረሩ እንደዚህ ስለማይጠጋ እንትናገኛለን ማለት ረፍት እናገኛለን ማለት ነው። እስኪን ያሁን አንድ ጊዜ እንዴት አድርጌ? ስልኬን በጣም ስጠቀም ስልኬ ምን እንደሚያሳየኝ አሳያችኋለሁ። በጣም ጠጋርጊ በምጠቀምበት ሰዓት ይሄን የመሰለ ምልክት ይሰጠናል ማለት ነው። ስለዚህ አሁን ስልኬ ላይ ሆኜ እንዴት አድርገን ኦን ማድረግ እንዳለብን አሳያችኋለሁ ማለት ነው። ተከተሉ እናንተ እዚህ ጋር ሆናችሁ ተከተሉ ማለት ነው። በመጀመሪያ ወደ ሴቲንግ ነው የምንሄደው። በመጀመሪያ የምንሄደው ሄደው ወደ ትና ወደ ሴቲንግ ነው። ሴቲንግ ላይ ደን ኦን እና ሴቱን ሴቲንግን እንከፍተዋለን። ከዛ በኋላ ወር ታች ስክሮል እናደርገዋለን። ስክሮሉን ስናደርገው ፌስ ታይም የሚል እናገኛለን ማለት ነው። ሱን ፌስ ታይም የሚለውን ከከፈትን በኋላ እዚ ጋር አሁን ትንሽ ወር ታች ስክሮል እናደርግና ስክሪን ዲስታንስ የሚል እናገኛለን። ከዛ በኋላ እንደምትያዩት የኔ ኦን ነው የሚታያችሁ ከሆነ እኔ ብዙን ጊዜ ኦን ነው የማደርገው። ቢካዝ የአይኔ ብዙ ሰዓት ስልክ ስለምጠቀም ኤዲቲም ሳረግ አንዳንድ ነገሮችን ሳረግ በስልኬ ስለሆነ ለረጅም ሰዓት እንደዚህ በሚይዝበት ሰዓት አይታወቀኝም እና በማታን በቀንም እንደዚህ አይጠቀምኩም አይኔ ላይ ማለት ነው። ሳላውቀው አይኔ ይቆዳል። ስለዚህ ሁል ጊዜም እሱን ኦን ነው የማደርገው። አያችሁት ተርን ካረጋችሁ ኦፍ ካረጋችሁት መቼም ቢሆን እንደስጠጋችሁ በትን በምትጠቀሙበት ሰዓት ምንም ነገር ማስታወሻ ወይንም ደግሞ የሆነ ምልክት አይሰጣችሁም ማለት ነው። ኦን ካረጋችሁት የተጠቀማችሁ ባላችሁበት ሰዓት ማለት ነው በጣም ዲስታንሱ ክሎዝ ከሆነ ማለት ነው ምልክት ይሰጣችኋል በዛን ሰዓት አ በጣም ቅርብ እንደሆናችሁና አይናችሁ ስራ አርጋችሁ እየተጠቀማችሁና ጨረሩ ከ በጣም ቅርብ እንደሆናችሁ ከ12 ሴንቲሜትር ቅርብ እንደሆናችሁ ስለሚያሳያችሁ ኦኬ ብላችሁ ራቅ አድርጋችሁ እንድትጠቀሙ እንድታስተውሉ ማስታወሻ ይልክላችኋል ማለት ነው። ያሳያችኋል እዚህ እስክሪኑ ጋር ነው የሚያሳያችሁ። እንዲህ ርቅ ካላረጋችሁት እራሱ አይከፍትላችሁ አንድ ኦን ካረጋችሁት ማለት ነው። ስለዚህ እንደዚህ ራቅ አርጋችሁ እንድትጠቀሙ በየሰዓቱ በጣም በቀረባችሁ ሰዓት ማስታወሻ ይልክላችኋል ማለት ነው። እና ይሄ በጣም አሪፍ ፊቸር ነው። ብዙ ሰው አይጠቀሙም። እንደምንጠቀመው ስልክ ረጅም ሰዓት አይናችንን በጣም ፕሮቴክት ማድረግ አለብን። አይናችንን በጣም መጠበቅ አለብን፣ ምክንያቱም አይን ከተጎዳ በጣም ከባድ ስለሆነ ማለት ነው። እንግዲህ እንዴት አድርጋችሁ በስልካችሁ ላይ ያለውን ይህን ቆንጆ ፊውቸር ኦን አድርጋችሁ አብረታችሁ አይናችሁን ፕሮቴክት እንደምታደርጉ ከዚህ ከብሉ ስክሪንና እና የአይናችሁን ብርሃን እንዴት እንደምጠብቁ አውቃችኋል ማለት ነው። ይሄ ቪዲዮ ጠቃሚ ሆኖ ካገኛችሁት እዚ ጋ የተለያዩ ቪዲዮችን ከላይ ጠቃሚ የሆኑ ቪዲዮችን ሰርቻለሁ፣ ከላይ አስቀምጥላችኋለሁ። እባካችሁን ገብታችሁ እነሱን ቼክ አድርጓቸው። ስለተከታተላችሁን አመሰግናለሁ። መልካም ጊዜ ሆነላችሁ። ባይ ባይ።